ተመልካቾቻችን በአሁን ሰዓት እየተመለከትን ያለነው አንድ ወንድሜ ከዱስልዶርፍ አቡነ ገብረ መንፈስ ቅዱስ ከተማ እዛ እንደመጣ አሳውቆናል። ዱሰልዶርፍን እንደምታውቁት ከለንበት የገዳሙ ርቀት ስፍራ ስናይ ወደ 100 ኪሎ ሜትር ርቀት እንዳለው ነው። ተመልካቻችን ወይም ደግሞ በፊት ለፊታችን ያለው ወንድማችን የነገረን ይህንን ርቀት ያለውን ተጉዘው መኪና በመንዳት ያሉትን ቤተክርስቲያን ላይ ያለውን ተሳትፎ፣ ገዳሙን ምን መምሰል እንዳለበት ለምን እንደመጣስ የሚሉትን ነገሮችን መጠየቅ ስላስፈለገን እዚሁ መኪና አስቁመን ነው አስወርደን ነው ለመጠየቅ የተዘጋጀ ነው። ሁላችንም ይህንን ነገሮችን እስቲ ከአንደበቱ እንሰማለን። መጀመሪያ ስሙን በማስተዋወቅ እንደዚሁም ደግሞ ከያለበትን የአብረ መንፈስ ቅዱስ ቤተ ክርስቲያን ላይ ምን ድርሻ አለው፣ በዛ ምእመን ነው ወይስ የሰበካ ጉባኤ አባል ነው ያሉትን ድርሻ አጠር አድርጎ ይህንን ነገሮች በመጀመሪያ እንድትገልጽልን እድሉን እንሰጣለን። እሺ እግዚአብሔር ይስጥልኝ። አመሰግናለሁ ስሜ እንግዳ ወርቅ ክብረት ይባላል። የመጣሁት እንደተገለጸው ከአቡነ ገብረ መንፈስ ከደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ዱሰልዶርፍ አጥቢያ ቤተ ክርስቲያን ነው። ዛሬ እዚህ የመጣሁት በጀርመን ሀገረ ስብከት ሊገደም ወይም ደግሞ ሊገዛ የታሰበው ገዳምን ለመጎብኘት ነው የመጣሁት እና ይህን ገዳም በማየት በጣም ደስ ብሎኛል። በቤተ ክርስቲያን ደረጃ ያለኝ የሰበካ ጉባኤ ሰበካ ጉባኤ አባል ነኝ ከዛም ሌላ በቤተ ክርስቲያን የተለያዩ ትንንሽ አገልግሎቶችን በማገልገል ላይ ይገኛለሁ እና ይገዳም እሺ። እናመሰግናለን። እሺ፣ ያው ሌላ ጥያቄ ነው። ያው በቤተክርስቲያን ላይ ትልቅ ሰፊ ስራ እየሰራ እንደሆነና በቤተክርስቲያን ላይም ቤተክርስቲያን አህቲ ነች እንደተባለ፣ ሁሉም ቤተክርስቲያን የኛው ነች። ሁላችን በያለንበት የስራ ድርሻ በተሰጠን ጸጋ በተሰጠን አምላካዊ ቃል መሰረት ሁሉ በተሰጠው ጸጋ እግዚአብሔርን ያገልግል እንደተባለው ቅዱስ ጳውሎስ ወንድማችንም እዛም ባለበት ቦታ ላይ በሰበካ ጉባኤ ውስጥ እያገለገለ ሰፊ ስራ እንደሚሰራ እዛ ላይ ሰምተናል። አሁንም ያለበትም ደግሞ ገዳሙ መገዛቱ ይሄ ገዳምን የምናየው መመስረቱ ጥቅሙ ምንድን ነው ብለ ታስባለ? እስቲ ነገር አዎ በጀርመን ሀገረ ስብከት ከዚህ በፊትም እንቅስቃሴ ይደረግ እንደነበር አስታውሳለሁ። ገዳም ለመገደም ገዳሙ ዘርፈ ብዙ ጥቅም እንዳለው አውቃለሁ። ምክንያቱም አንደኛ በጀርመን ሀገረ ስብከት እስካሁን ቤተ ክርስቲያናችን መንበረ ፕትርክና መንበረ ጵጵስና የላትም። ጳጳስ አሉን፣ ግን መቀመጫ እንደሌላቸው ነው እኛ የምናውቀው። ስለዚህ ይህ ገዳም መገደሙ አንደኛ ቋሚ የሆነ መንበረ ጵጵስና ይኖረዋል። ይሄም ትልቅ ነገር ነው። ከዛም በኋላ በተዋረድ መንበረ ጵጵስናው መቀመጫ ሲያገኝ አጥቢያ ቤተክርስቲያናችን በማቀናጀት ብዙ የልማት ስራዎች ከእምነት ውጪ የሆኑ ብዙ ስራዎች ይሰራሉ። ግን ይሄ ገዳም አንደኛ እዚህ እኛ ልጆቻችን በስደት ብዙ ልጆች አሉን፣ ብዙ ወጣቶች ጀርመን ላይ ብዙስ ናቸው። እነዚህ ልጆች አጥቢያ ቤተክርስቲያን ላይ ተሳትፎ አላቸው፣ ግን በጣም የተወሰነ ተሳትፎ ነው ያላቸው። ይህን ገዳም እንደም እንዳየነው ነው መግለጫውም ላይ እንደተረዳ ነው ገዳሙ ከመንበረ ጵጵስናው ተጨማሪ ብዙ የጽሞና ጊዜ፣ የትምህርት ጊዜ፣ የማዕከላት ጊዜ ስለሆነ ልጆቻችን እዚህ የጀመሩትን መንፈሳዊ ጉዞ የሚያጠነክርልንና ና ከዚህ የበለጠ ትምህርት እንዲያገኙ፣ ሀገራቸውን እንዲያውቁ ደግሞ በተተኪነትም ይቺን ቤተ ክርስቲያናችንን ተኪ ትውልዶች ስለሆኑ ለእነሱ መሰረት እንዲጥል ይሄ ብዙ ተቋሞች ስላሉት ይሄ መመስረቱ በጣም ወሳኝና አስፈላጊ ነው። ነውን የምለው እና ወሳኝ ነው። እዚህ ልጆቻችንንም በዚህ ለማስቀጠል ማለት ነው። በጣም ጥሩ ነው። ጥያቄን ጨምርና ጥሩ ማብራሪያ ስለሆነ የሰማ ነው። ይሄን ህዝበ ክርስቲያኑ ራሱ ምን አይነት ተሳትፎና አስተዋጽኦ ማድረግ አለበት በዚህ ገዳም ላይ መመስረቱ ላይ መገዛቱ ላይ ዛሬ እንደምናውቀው ካልተገዛ ይህም በእጃችን ካላስገባን በተሰጠን አጭር ጊዜ ያንን የተባለውን ገንዘብ አሟልተን ገዳሙን ገድመን በእጃችን ካላስገባን ያሰብናቸውን አሁን የዘረዘርካቸውንና ሌሎችም ያልተጠቀሱትንም ዘርፈ ብዙ ጥቅሞቹ ገዳሙ ላይ የሚሰሩ የታሰቡት በሙሉ አላማው በሙሉ ከንቱ ይቀራል። ምንም ስራ አይኖረውም። ስለዚህ እንዲሰራ ህዝበ ክርስቲያኑ፣ ምእመናኑ ምን አይነት ተሳትፎና አስተዋጽኦ ማድረግ አለበት ብለ ታስባለ? በዛውም ያንተን ሀሳብ እንደምእመንነት እኛ እንደዚህ ማድረግ አለብን የሚሉትን ሀሳቦች አካተ አንድ ላይ ብታነሳልን። እሺ፣ አመሰግናለው። አጥቢያው ምንድን ነው፣ ይሄ ገዳም ለሁላችን ህልውና ነው። ምክንያቱም እኛም ጀርመን ያለን ሰዎች የጽሞና ጊዜ ያስፈልገናል። ከዛም በኋላ ተሰብስበን ብዙ ስራዎች እንደሚሰሩ በአጥቢያ ቤተክርስቲያን በገዳሙ ላይ እስካሁን ሰሞኑን በተደረጉት ማስታወቂያዎች ላይ አይተነዋል እና መምናን እዚህ ላይ በጣም መረባረብ እንዳለባቸው ነው የምንረዳው። ምክንያቱም እንዲሁ ለማየት ነው። ምክንያቱ እኛ እዚህ ቆይተናል። ሌሎች አጥቢያ ምንድን ነው ተመሳሳይ ቤተክርስቲያኖች፣ የግብጽ ገዳም አለ፣ የሶሪያ ገዳም አለ። እኛ ብዙ ጊዜ ፕሮግራሞች ሲኖሩን መንፈሳዊ ፕሮግራሞችን ለማዘጋጅ ስንፈልግ የነዚህን አጥቢያ ቤተክርስቲያኖችን ደጅ ጠንተን የነሱን አዳራሽ የነሱን ጉባኤ ተከራይተን ነው ብዙ ጊዜ የምንጠቀመው። ይሄ ደግሞ ለእኛ በጣም ትልቅ ውርደት ነው። ምክንያቱም እኛ የኢትዮጵያን ልጆች የኢትዮጵያን ቤተ ክርስቲያን ልጆች በጣም በቁጥር ብዙ ነን እዚህ ያለ ነው እና ሁላችንም ለዚህ ገዳም ከገዳም አፈላላጊው እንደሰማ ነው የተሰጠውን የስድስት ወር ጊዜ ነው ተብሏል። ከሱም ላይ የተወሰነ ጊዜ ውስጥ ተነስተዋል። ስለዚህ ሁላችንም ተረባርም፣ በጣም ትንሽ ገንዘብ እንደሆነ ነው የተረዳሁት። እኛ እንደም ብዙም ልመና የሚያስወጣም አይደለም። በየአጥቢያ ቤተ ክርስቲያን ያለን መምናን ሁላችንም እጅ ለእጅ ተያይዘን ብዙ ምንትን ስላልሆነ ይሄንን ቤተክርስቲያን ይሄንን ገዳም እንትን መግዛት አለብን ያስፈልገናል። እና ምንም ይሄንን ለሌላ አካል ብለን የምንተውለትም አይደለም። ስራው የኛ ነው። ስራው የኛ ነው። እኔ በበኩሌ ይሄው ስራው ከተጀመረ ጀምሮ በተለያዩ እንትኖች ውስጥ አለው ቋቢ ማባል ነኝ ተመዝግብ ያለው። በዚህም ደስተኛ ነኝ እና ይሄ ገዳም ተገዝቶ ማየት ነው የምፈልገውና እኔ ለምዕመናን ማስተላለፍ የምፈልገው ነገር ቢኖር ይሄ ለእኛ እግዚአብሔር በጥሩ ጊዜ ያመጣልን ትልቅ እድል ስለሆነ ይሄ እድል እንዳያመልጠን፣ ሁላችንም የአቅማችንን ያክል ትንሽ ትንሽ ብንረባረብ በትንሽ ሰዎች እንትን መግዛት ማሳካት እንችላለን። ይሄ ደግሞ በታሪክ ማለት በቃ ተጽፎ የሚቆየልን ትልቅ መዝገብ ነውና፣ እኔ ሁላችሁንም እንድንረባረብ አደራ ነው የምለው። የተሰጠው ጊዜ በጣም ትንሽ ከመሆኑ አኳያ ደግሞ ዛሬ ጉብኝትም አለ። ብዙ አይተናል። በጣም ያምራል ቦታው። በጣም ወሳኝ ቦታ ነው። እንግዲህ ይህን እድል ያላገኛችሁ ደግሞ እየመጣችሁ ብታየው ደስ ይለኛል። ግን ይሄ ኃላፊነት የመጀመሪያው አላፊነቱ ምን ወስዶ እኛ ነን እና ሌላም አካል እንትን ማለት የለብንም። ሁላችንም የአጥቢያ የገዳም አፈላለጊ ኮሚቴ በሚሰጠው ዳይሬክሽን መሰረት ማዋጣት ያለብን እያዋጣን የድርሻችንን አድርገን በየግላችን ግዳጃችን እንድንወጣ ነው በቤተክርስቲያን ስመን የምንጠይቀው። በጣም እናመሰግናለን። እኔ ምንም አልጨምርም፣ በደንብ ተብራርቶ የተገለጸልን ያለው አንድ የመጨረሻ ሀሳብ ላይ ያለውን ከምንተላለፉትን ባሉበት በጀርመን ሀገረ ስብከት ሚዲያ ክፍል በዩቲዩብም ሰብስክራይብ በማድረግ ፌስቡክም አባል በመሆን ቲክቶክና ኢንስታግራም ላይም ባሉት የሶሻል ሚዲያ በሙሉ ይሄ ነገር እየተላለፈ ነው ያለው እና ሁሉም ሰው ላይክ ኮመንት፣ ሼር የሚያደርግበት ነው ያለው። ከዛ ውስጥ እንዴት ነው አባል ነህ? ከአንተ ትሳተፋለህ? አዎ አባል ነኝ፣ የእነዚህ ሚዲያዎችን አዎ ሰብስክራይብ ነኝ፣ እና እነዚህ ሚዲያዎች እከታተላለው፣ ግን በሚያሳዝነው መጠን ይሄ ሚዲያ እኔ እንግዲህ ብዙ በጣም ወሳኝ የሆኑ መረጃዎች የሚተላለፉበት ሚዲያ ነው፣ ብዙ ተከታዮች እንደሌሉ ታይቻለሁ። ብዙዎቻችን በአንድም በሌላ መንገድ የተለያዩ ሚዲያዎች ተከታዮች ነን፣ ትልልቅ ቁጥር ያላቸውን ግን ይሄ መንፈሳዊ ቻናል ነው። ለቤተ ክርስቲያናችን ደግሞ በጣም ወሳኝ የሆነ ቻናል ስለሆነ ሁላችንም ይህንን ቻናል ላይክ በማድረግ ሰብስክራይብ በማድረግ መጀመሪያ ተጠቃሚዎች እኛ ነን የምንሆነው፣ እና ኢንፎርሜሽኑ ብዙ ኢንፎርሜሽን በዛ ይተላለፋል። ስለዚህ ሁላችሁም ህዝበ ክርስቲያን ይህንን ቻናል ላይክ፣ ኮሜንት፣ ሼር እያደርጋችሁ ለነፍሳችሁ የሚበጅ መረጃዎችን እንድታገኙ ነው መጋብዘው። እናመሰግናለን። በጣም ጥሩ ነው። ያልደግሞም የተነገረን በሙሉ እንድናደርግ ከአደራ ጋር እንጠይቃለን። ስለነበረ ሰዓት እግዚአብሔር ይስጥልን፣ እናመሰግናለን። እኔም አመሰግናለሁ። እግዚአብሔር ይስጥልን የኛ ሆኖ እንድናየው አብቃን። ሁላችንም በየድርሻ እናሳተፍ። አሜን። እግዚአብሔር ይስጥልን፣ እናመሰግናለን። ስለነበረ ሰዓት እግዚአብሔር አምላክ የተመሰገነው። በቀጣይ ከሌሎች ወንድሞች እህቶች ጋር እንደዚሁ አባቶቻችን በጉብኝቶች ላይ ስላሉ ነው እየጎበኙ በሚወጡበት ሰዓት በሙሉ እየተገኘን እንደዚሁም እየመጣን ያሉትን መረጃዎች በሙሉ እናስተላልፋለን። በዚህ በሶሻል ሚዲያ በሙሉ እያንዳንዱን ተከታተሉ። በተለያየ ዓለም ያላችሁ በሙሉ እያንዳንዱ እንደተባለው ወንድማችን እንዳነሳው እሱም አባል ነው። ሰብስክራይብ ላይክ፣ ኮመንት፣ ሼር ያደርጋል። እኛም የድርሻችን መወጣት እንዳለብንም አሳስቦናል። ሁሉንም መረጃዎች ደግሞ እኛ አሁን ከምናስተላልፍላችሁ የበለጠ በሰፊው ደግሞ በዩቲዩብ ላይ ሰሞኑን በቀን አንድ ጊዜ ግፋም ካል ሁለት ጊዜም የተለያየ ቪዲዮዎችን ፎቶዎችን እየተለቀቁ መረጃዎች አሉበት። በዛ ቦታ ላይ የጎፈንድሚ ፔፓል እንደዚሁም የተስፋ ሰነድና የአባልነት ፎርም ተለቋል። ሁላችንም በዛ ውስጥ እየገባን መሳተፍ ያለብን ሁሉ አባል መሆን ያለብን አባል በመሆን እርዳታ ያለብንን ደግሞ እርዳታዎች በሙሉ ባሉት አካውንቶች በጠቅላላ በመቼ መንገድ በሙሉ እዛ ላይ እየተሳተፍን የድርሻችን እንድንወጣ አምላካዊ ቃል ጥሪ እናስተላልፋለን። እንላለን ሰነበረሳት እግዚአብሔር ይስጥልን። እናመሰግናለን።